በእርግጥም መኪናው ብዙ ሰዎችን ቀይረዋል። ሲኖ ካሶኒ። ሲኖ ሲባል ሁላችሁም ወደ አይምሯችሁ የሚመጣው አንድ መኪና አለ፣ ቀይ ሽብር። ነገር ግን ሲኖ ሲባል ብዙ አይነት የሲኖ አይነቶች አሉ፣ ሲኖ ካሶኒ፣ ሲኖ ቦቴ፣ ሲኖ ፒካፕም አለው። አሁን ላይ ወደ ኤሌክትሪክ መኪኖችም ተቀላቅሏል። በርግጥም መኪናው በአዋጭነቱ የተረጋገጠለ ሲኖ ካሶኒ ነው። ብዙ ሰዎችን ቀይረዋል። መቶ ፐርሰንት እርግጠኛ ሆኜ የምነግራችሁ ግን ይህንን መኪና አቅም ኖሯችሁ መግዛት ባትችሉ እንኳን ይህንን ፕሮግራም ሰምታችሁ ከጨረሳችሁ ለመግዛት ማጠራቀም ትጀምራላችሁ። ይህንን መላችሁ ደግሞ እኔ ደላላ ሆኜ እንዳይመስላችሁ እኔ በጭራሽ ደላላ አይደለውም፣ አውቶሞቲቭ ጆርናሊስት ነኝ፣ ዘ ፈርስት ዋን ኢን ኢትዮጵያ። ስለዚህ ስለ መኪናው እውነተኛ መረጃ ሰጣችኋለሁ እንጂ መኪናውን እንድትገዙኝም ሆነ እንድደልላችሁ አልፈልግም። ይህንን ማወቅ አለባችሁ። ሲኖ ካሶኒ ሲኖካሶኒ እንደምታስቡት ቀላል መኪና አይደለም። ስትገዙትም ከበድ ያለ መዋዕለ ንዋይ ያስፈስሳችሁና ስትሰሩበት ደግሞ ከበድ ያለ ገንዘብ ወደ እናንተ ያፈስላችኋል። ምክንያቱም ኢትዮጵያ ወደብ አልባ ሀገር ናት። አብዛኞቹ ነገሮች የሚጓጓዙት በመኪኖች ነው፣ ማለትም በካርጎ ትራኮች። አብዛኛውን ስራ ደግሞ የያዘው የዛሬው መኪና ሲኖካሶኒ ነው። እውነቴን ነው የምላችሁ። ስለዚህ መኪና ሪቪው ትሰራላችሁ በጣም ደስተኛ ነኝ። ምክንያቱም ሁላችሁም ቲክቶክም ላይ ሆነ ዩቲዩብ ላይ ሄዳችሁ ሲኖ ካሶኒ ሲኖ ትራክ ብላችሁ ሰርች ብታደርጉ የሚመጡላችሁ ደላሎች ናቸው። ይህንን መኪና መግዛት ከፈለጋችሁ በዚህ ስልክ ደውሉልኝ ብለው ያዳርቋችኋል። ምክንያቱም ደላሎች ናቸው፣ ስለ መኪናው እውነተኛ መረጃ አይሰጧችሁም። መኪናውን እንድትገዙ ብቻ ነው የሚፈልጉት። በርግጥም ስለ መኪናው ሙሉ መረጃዎችን ለማሰባሰብ በጣም ከባድ ነው። <dye> <Shepherdain> ሁላችሁም ገብታችሁ ቼክ ማድረግ ትችላላችሁ። ማንም ስለ መኪናው ሪቪው የሚሰጣችሁ አታገኙ። እኔ ግን ዛሬ እውነተኛ መረጃዎችን ስለዚህ መኪና ላስተላለፍላችሁ እዚህ እገኛለሁ። መኪናውን ለምን ትጠቀሙበት አላችሁ? ምን ትሰሩበት አላችሁ? ምን ብትሰሩበት ያዋጣችኋል፣ ምን ያክል ያተርፋል፣ ዋጋው ስንት ነው የሚሉትን ነገሮች በሙሉ ሪቪው አደርግላችኋለሁ። ሰላም፣ የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንም ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ፣ ላይክ ሰብስክራይብ አድርጉ። ስለ መኪና በየቀኑ ማወቅ የምትፈልጉ ሰዎች ካላችሁ የደውል ምልክቷን ተጫኑ። በየቀኑ የምለቀው ቪዲዮ ይደርሳችኋል። እየተከበራችሁ የቻናል ቤተሰቦች፣ እንደነገርኳችሁ በመኪናው ዙሪያ የመረጃ ጥረቶች በጣም አሉ። ምድር ላይ ካልሆነ ኦንላይን ላይ ስለዚህ መኪና አትራፊነት መሆነ ምንነት ምንም አይነት መረጃ አታገኙም። ዛሬ ከምሰጣችሁ ሪቪው ውጪ። ስለዚህ ከዛሬው ፕሮግራም በተሻለ መልኩ ፕሮግራም ለመስራት አቅጃለሁ። ይህንንም ሹፌሮችንና በዚህ መኪኖች ዙሪያ የሚሰሩ መካኒኮችን እፈልጋለሁ በሬዲዮ ጣቢያ ላይ ጋብዣችሁ መጥታችሁ ስለዚህ መኪና ዲስከስ እንድናደርግ፣ እንዲሁም ይህንን መኪና በማሽከርከር ብዙ ልምድ ያላችሁ ሰዎች ካላችሁ ኮመንት ላይ ገብታችሁ ስማችሁንና ስልካችሁን አስቀምጡልኝ እደውልላችሁና አንድ ቀን ተገናኝተን ስለ መኪናው የተብራራ መረጃ አብረን እንሰራለን። አሁን ደግሞ ስለ መኪናው መረጃ መስጠት ልጀምር። የመጀመሪያው ዲስከሽናችን የሚሆነው ይህንን መኪና በትገዙ ምን ትሰሩበታላችሁ የሚለው ጥያቄ ነው። የመጀመሪያው ጥያቄ የሚሆነው ይህንን መኪና በትገዙ ምን ትሰሩበታላችሁ የሚለው ጥያቄ ነው። የመጀመሪያው አጠቃላይ እቃ ማጓጓዣነት አገልግሎት ነው የሚሰጠው ይህ መኪና፣ ማለትም ጀነራል ካርጎ ትራንስፖርቴሽን ይህም ማለት መኪናው ከፋብሪካዎች የተመረቱ ምርቶችን ከተመረቱበት ለማጓጓዣነት ወይም ከተመረቱበት ለተጠቃሚዎች ያደርሳል። ከከተማ ከተማ ይዞ ይንቀሳቀሳል። እንዲሁም ደግሞ ከሀገር ሀገር ጭምር ይዛችሁ ልትንቀሳቀሱ ትችላላችሁ። ከጅቡቲ ኢትዮጵያ መሀል ድረስ አዲስ አበባ መሀል ድረስ የተለያዩ እቃዎችን የሚያጓጉዝ መኪና ነው። ስለዚህ መኪናው አጠቃላይ እቃዎችን ማንኛውም እቃ ሊሆን ይችላል፣ ሸቀጣ ሸቀጥ ሊሆን ይችላል፣ የፋብሪካ ግብአቶች ሊሆን ይችላል። ለፋብሪ ፋብሪካዎች ያቀርባል፣ ከፋብሪካዎች ደግሞ እየተቀበለ ተጠቃሚዎች ደግሞ ይወስዳል ማለት ነው። ስለዚህ ጀነራል እቃ ማጓጓዣነት የትራንስፖርቴሽን ስራ ይሰራል ማለት ነው። የመኪና ለምሳሌነት ብንወስድ አጠቃላይ የግንባታ እቃዎችን ሲሚንቶዎችን ማጓጓዝ ትችላላችሁ፣ ብረታ ብረቶችን ማጓጓዝ ትችላላችሁ፣ እንጨቶችን ማጓጓዝ ትችላላችሁ። ትላልቅ ነገሮችን ለምሳሌ ከብቶችን፣ በሬዎችን ሁሉ በዚህ መኪና ነው የሚያጓጉዙት አይታችሁ ከሆነ የመጫን አቅም አለው ማለት ነው መኪናው ሌላው ስለ እነዚህ መኪኖች በጣም የሚገርመው ነገር ምንድን ነው? ከአንድ በላይ ተጎታች መቀጠል መቻላችሁ ነው። ለምሳሌ አንድ ተጎታች አድርጋችሁ በኖርማል ተጎታች እንግዲህ መንቀሳቀስ ትችላላችሁ፣ የምትጭኑትን ትጭናላችሁ። ግን የምትጭኑት ነገር በርከት ካለ ደግሞ ተሳቢ አምጥታችሁ ቀጠላችሁበት መጫን እንድትችሉ ያስችላችኋል። በጣም የመሳብ አቅም አለው። በጣም ኃይለኛ ሆርስ ፓወር ያለው መኪና ከመሆኑ አንፃር ሁለት ተጎታች አድርጋችሁ መኪናውን ማንቀሳቀስ ትችላላችሁ ማለት ነው። ይህ በጣም በአድቫንቴጅ ደረጃ የሚወሰድለት ነው። መልክዓ ምድሩን የሚመጥን ሰስፔንሽን የተገጠመለት ነው። ለኢትዮጵያ መልክዓ ምድር በተለይም ለአፍሪካ ገባወጣ ለሚበዛበት ምድር በጣም ወሳኝ የሚባል ነው። የኛ እንግዲህ አካባቢ እንደምታውቁት አብዛኛው መሬታችን በአስፓልት የተሸፈነ አይደለም። አብዛኛው ከአስፓልት ውጭ ወይም ኦፍሮድ የሚባል ነው። ስለዚህ ምርጥ ምርጥ ሰስፔንሽኖች ተገጥመውለታል። ያንን ሁሉ ተቋቁሞ መንቀሳ ቀስ የሚችል መኪና ነው። ሌላኛው መኪናው ኃይለኛ የሚባል ሞተር የተገጠመለት መኪና ነው። ስለዚህ ቅድም የተናገርኳቸውን ስራዎች ከብትም በሉት ሲሚንቶም በሉት ብረታ ብረትም በሉት እነዚሁን ነገሮች በሙሉ ለመጫን የሚያስችል ምርጥ ሞተር ተገጥሞለታል ማለት ነው። ሌላኛው ነገር በጣም ወሳኝ ስለዚህ መኪና አሪፍ ነገሩ አብዛኛውን እንደዚህ አይነት ስራ የሚሰሩት መኪኖች እነዚሁ መኪኖች ናቸው። ሌላ ብራንድ ያላቸው መኪኖች በብዛት አይታወቁም ማለት ነው። ስለዚህ እነዚህ መኪኖች ይህንን ከሰሩት የስፔር ጉዳይ አያሳስብም ማለት ነው። ከሌሎቹ ተመሳሳይ መኪኖች ጋር ሲነጻጸር በጣም ወጪ ቆጣቢ የሚባል ነው። ሲኖ ደግሞ ሆዎ ትራክ ባይዘዌ ሆዎ ትራክ የሚባለው ሲሬስ ነው። የተለያዩ ሲሬሶች እንዳሉት ለምሳሌ ቢዋይዲ ኦሽን ሲሬስ፣ ዳይነስቲ ሲሬስ ብለው በሲሬስ እንደሚለዩት የሲኖ ትራክ አንዱ ሲሬስ ሆዎ ይባላል ማለት ነው። ስለዚህ በሆዎ ትራክ ስር በጣም ወጪ ቆጣቢ የሚባሉ በጣም ብዙ ሞዴሎች አሉ ማለት ነው። አሁን ደግሞ ከሁሉም ወደሚበልጠው ወሳኝ ጥያቄ ልለፍላችሁ። ይህም ስንት አይነቶች አሉት የሚለው ወሳኝ ጥያቄ ነው። ሁሉም ሲኖ ትራክ ወይም ሲኖ ካርጎ ትራክ የሚባሉት መኪኖች ተመሳሳይ የሚመስለው ሰው አለ። ነገር ግን በጣም ይለያያሉ። በመጠን ሊለያዩ ይችላሉ፣ በቦዲ ታይፕ ሊለያዩ ይችላሉ፣ በዋናነት ደግሞ በአቅም ሊለያዩ ይችላሉ ማለት ነው። ይህም አቅሙን ደግሞ ቤስዶን አክስል ኮንፊግሬሽን ላይ ተመስርተን መኪኖቹ መለየት እንችላለን ማለት ነው። ድራይቭ ታይፕባቸው ላይ ተመስርተን ማለት ነው። ስለዚህ ይህ መኪና ሶስት አይነቶች አሉት። ወሳኝ ወሳኝ የሚባሉ ሶስት አይነቶች አሉ። እያንዳንዱ ሶስቱም አይነቶች ደግሞ የየራሳቸው የሆነ አገልግሎቶች አሏቸው። ለምሳሌ የመጀመሪያው አክሰል ኮንፊግሬሽን ፎር ባይቱ ካርጎ ትራክ የሚባለው ነው። ይኸው መኪና ማለት ነው። ይህ ትራክ እንግዲህ ሁለት አክስሎች ያሉት ሲሆን ሬር ዊል ድራይቭ ነው። ይህ መኪና እንግዲህ ሁለት አክስሎች ያሉት ሲሆን ሬር ዊል ድራይቭ የሚባል ነው። አገልግሎቱ ጀነራሊ በቃ ጀነራሊ የሆኑ ካርጎ ትራኮችን ይወክላል ማለት ነው። ከከተማ ከተማ አንዳንድ ጉዶችን የዲሊቨሪ አገልግሎቶችን ለመስጠት የሎጂስቲክስ አርባን ሎጂስቲክስ አገልግሎት የሚሰጥ መኪና ነው ማለት ነው። ፎር ባይ ቱ አክሰል ኮንፊጉሬሽን አለው፣ ሁለት አክሰል ሬር ዊል ድራይቭ የሚባል ነው። ይህ ለከተማ ተመራጭ የሚባል በአስፓልት ላይ ብቻ በተነዱት አሪፍ የሚሆን መኪና ነው። ሁለተኛው ደግሞ ሲክስ ባይፎር ካርጎ ትራክ የሚባለው አይነት ነው። ይህ ደግሞ ሶስት አክስል ያለው ሲሆን ይህኛውም ሬር ዊል ድራይቭ የሚባል ነው። አገልግሎቱ ከባድ የሆኑ እቃዎችን ለመጫን የሚያገለግል ነው። ይሄ ከክልል ክልል በጣም ድንበር ዘለል የሆኑ እንቅስቃሴዎችን ያደርጋል። የመኪና በልዩነት ግን ከበድ ያሉ እቃዎችን ያጓጉዛል ማለት ነው። ሬር ዊል ድራይቭ ነው እንደነገርኳችሁ ቱ ድራይቪንግ አክስሎች አሉት። በአጠቃላይ የመኪና ከበድ ያሉ እቃዎችን ለመጫን ያገለግላል። እንደነ ሲሚንቶ፣ ብረታ ብረት እና ትላልቅ ነገሮችን ለመጫን ያገለግላል ማለት ነው። መካከለኛ የሚባል የትራክ አይነት ነው። ሶስተኛው ደግሞ ኤት ባይ ፎር ካርጎ ትራክ የሚባለው ወይም ትልቁ የሚባለው ይሄኛው ነው። ይሄኛው ሄቪ ዲዩቲ ትራክ የሚባል ስምም አለው ማለት ነው። በጣም ትላልቅ እቃዎችን ለመጫን ነው የሚያገለግለው። ፎር አክስል አለው፣ ሬር ዊል ድራይቭ የሚባል መኪና ነው። በጣም ከባድ የሆኑ ነገሮችን ቅድም እንደነገርኳችሁ ሲሚንቶ ሊሆን ይችላል፣ ብረታ ብረቶች ሊሆን ይችላል እንዲህ ማይኒንግ ማሽኖች ሊሆን ይችላሉ። ድንጋዮችን፣ እብነ በረድ ለምሳሌ ከትግራይ ክልል ወደ ኢትዮጵያ ወደ ማህል ሀገር ይመጣል ከትግራይ ክልል ስለዚህ እየጫነ ይመጣል ማለት ነው ይህ መኪና ስለዚህ ትላልቅ ነገሮችን ለመጫን ነው ይህ መኪና የሚያገለግለው። እናንተ የምትጠቀሙበት ለየትኛው አገልግሎት ነው የሚለውን ነገር መለየት አለባችሁ። ለምሳሌ ስምንት በአራት የሚባለውን ገዝተህ አንድ ቁጥር ላይ ያለውን የሚሰራውን ስራ ብትሰራበት ያው ኪሳራ ነው የሚሆነው ማለት ነው ስለዚህ ይህንን ማወቅ አለባችሁ ማለት ነው በአጠቃላይ ሶስት አይነቶች እንዳሏቸው በደንብ መገንዘብ አለባችሁ። እንዳቅማችሁ ሶስቱም አይነቶች የዋጋ ልዩነቶች አሏቸው ማለት ነው። ሌላኛው ይህ መኪና ያዋጣል ወይ የሚለው ወሳኝ ጥያቄ ነው። የመኪና በእርግጥም ያዋጣል፣ ነገር ግን መታየት ያለባቸው አራት ወሳኝ ብዬ ያሰብኳቸው ነጥቦች አሉ። ፋክተርስ አፌክቲንግ ዘ ፕሮፊታቢሊቲ፣ ፕሮፊታችንን ሊጎዱ ወይም ሊጠቅሙ የሚችሉ ወሳኝ ነገሮች ናቸው። እነዚህ አሁን ምጠቅስላችሁ የመጀመሪያው ጥንካሬና አስተማማኝነት ነው፣ ወይም የጥገና ጉዳይ ነው። ስለዚህ መኪናው እኔ ቅድም እንደነገርኳችሁ በኢትዮጵያ በሙሉ የሚገኝ መኪና ነው ብዬ ነግያቸዋለሁ። በኢትዮጵያ በሙሉ የሚገኝ መኪና ከሆነ ደግሞ መኪናው የጥገና ችግር አጋጠመውም ባለሙያዎች አሉ። በአጠቃላይ ደግሞ ስፔር ፓርት እንደ እንደገፍ ነው ለምሳሌ እኔ የማውቀው የሲኖትራ ቀቃዎችን የሚያስመጣ አብርሃም ስዩም አስመጪ አለ። ለምሳሌ ይህ አብርሃም ስዩም የሚባለው አስመጪ ሬዲዮ ላይ ስፖንሰር ያደረገኝ ግለሰብ ነው። ባይዘዊ ሬዲዮ ላይ ሁለት ፐርሰንት ዲስካውንት ያደርጋል የኔን ስም ሄዳችሁ ከጠራችሁ ብቻ ማለት ወይም ጄኤፍኤም ብላችሁ ሄዳችሁ እሱ ጋር ከቀረባችሁ ወይም ከጄኤፍኤም የመጣሁት ወይም ከጆርናሊስት ጎሳ ጎሳ ብላችሁ ስሜን ከጠራችሁ ሁለት ፐርሰንት ቅናሽ ያደርግላችኋል ማለት ነው የሲኖትራክቅ የምትፈልጉ ከሆነ መለዋወጫ ሄዳችሁ አብርሃም ሲዩም ስልኩን ጠይቁኝ፣ ኮመንት ላይ እሰጣችኋለሁ ማለት ነው። ስለዚህ በዛ መጠቀም ትችላላችሁ። ስለዚህ አስተማማኝነት ከጥገና ጋር ስፔሩ ይገኛሉ፣ ባለሙያዎች አሉ ወይ ለሚለው ነገር በጣም ወሳኝ ነው። መኪናው በብዛት የሚገኝ መኪና ነው፣ ብዙ ሰዎች ይዘውታል። ስለዚህ ጥገና አያሳስባችሁም፣ ስፔር ፓርት አያሳስባችሁም። ስለዚህ መኪናው አስተማማኝ ነው። እንደፈለጋችሁ እያስጠገናችሁ መኪናውን ልትገለገሉበት ትችላላችሁ። አትራፊ ነው። የመጀመሪያውን አልፏል መኪናው ማለት ነው ሁለተኛ ደረጃ ላይ የምናነሰው ደግሞ ሁለ ገብነት ነው አንድ መኪና ሁለገብ ካልሆነ አትራፊ ነው ልንለው አንችልም ለምሳሌ ፒካፖችን ተመልከቷቸው ኢትዮጵያ ውስጥ ምንድን ነው የሚሰሩት ፒካፖች ኢትዮጵያ ውስጥ በብዛት ምንም ስራ አይሰራባቸውም ባይዘው አንዳንዴ የሚሰሩትን ከማጣታቸው የተነሳ በየሚዲዮ እናያለን ብሎኬት ይጭሉባቸዋል ምናም ኖ በጣም የተሳሳተ ነገር ነው። ለምሳሌ ፒክፖች የካርጎ ስራ ሊሰሩ ይችላሉ። የዴሊቨሪ ስራ ሊሰሩ ይችላሉ። በሰለጠነው ዓለም በፒክፖች ነው ዴሊቨሪ ስራ የሚሰራው ማለት ነው። ዞሮ ዞሮ ግን በጣም ውስን ነው የፒክፖች አገልግሎት። ወደዚህኛው መኪና ለምጣላቸው፣ ለምሳሌ ሲኖካሶኒ በጣም ሰፊ ነው። ለምሳሌ ማኑፋክቸረሮች እቃ ሲፈልጉ ወይም ጥሬ እቃ ቢፈልግ አሁን ላስቲክ ማምረቻ ጥሬቃ ከዚህ ውሃር ደሞ ያመጣው ከሌላ ቦታ ወይም ከጅቡቲ ሊሆን ይችላል። እሱ ያመጣለታል። ላስቲክ ፋብሪካ ደግሞ ላስቲኩን ሰርቶ ሲጨርስ ደግሞ ለተገልጋዩ ማቅረብ ሲፈልግ ደግሞ እሱ ነው ያቀርብለታል። ደግሞ ሌላ ብረት ፋብሪካ ደግሞ ሲፈልገው ብረት ይጭንበታል። እዛ ደግሞ ሲሚንቶ ሲፈልግ ሲሚንቶ ይጭንበታል። የማይሰራው ስራ የለም በኢትዮጵያ ውስጥ ማለት ነው። ስለዚህ መኪና ይህንንም ያልፋል። ሁለገብ ነው መኪናው። ስለዚህ መኪናውን አንዴ ከያዛችሁት ይህንን ብቻ ወይም ለአሸዋ ብቻ ወይም ለእንትን ብቻ ተብሎ የታሰበ መኪና አይደለም። ጭነት ይሁን እንጂ ምንም ይጭናል። ከብት ይጭናል፣ ፍየል ይጭናል፣ በግ ይጭናል፣ በሬ ይጭናል። የማይጭኑ ነገር የለም መኪናው። ስለዚህ ሁለገብ ነው ማለት ነው። በሬ ከመጫን ብረት ወደ መጫን ብረት ከመጫን ማቴሪያል ወደ መጫን፣ ከዛን ጅቡቲ ይሄዳል፣ ከጅቡቲ አዲስ አበባ ይመጣል። በጣም ሁለገብ ነው። ስለዚህ በደንብ ተሰሩበት አላችሁ። ከአጭር ርቀት እስከ ረጅም ርቀት መጓዝ ይችላል። ከአዲስ አበባ አዳማ ሊጓዝ ይችላል። ከፈለግህ ደግሞ ከአዲስ አበባ ጅቡቲ ይሄድልሃል፣ ከፈለገ ኤርትራ ይሄድልሃል። መኪናው ማለት ነው። ስለዚህ ከአጭር እስከ ረጅም ሁለገብ በሆነ ሁኔታ መኪናውን ስለምትሰሩበት በእርግጠኝነትም አትራፊ ነው፣ እናንተ ከወጠራችሁ ማለት ነው። ሌላኛው ነጥብ ምንድን ነው? ሪሴል ቫሊዩ የሚባለው ጉዳይ ነው። መኪናውን ከተወሰነ ጊዜ በኋላ አቆይታችሁ መልሼ ልሽጠው ብትሉ መኪናውን ታተርፉበታላችሁ ወይስ ትከስሩበታላችሁ የሚለው ነጥብ እዚህ ነጥብ ላይ ከመጣል በጣም በጣም አትራፊ ነው። በተለይ የሲኖትራክ መኪኖች ሲኖትራክ ገልባጩ እንኳን እንደው እንደ ምሳሌ ወስድናቸው የዛሬ ዓመት አካባቢ አንድ አስመጪ ሲለምነኝ ነበር ስድስት ሚሊዮን አንድ መቶ ሺህ የሸጠው ወይም መኪና ምናምን፣ እኔ በእርግጥም እንትን አደለውም፣ ደላል አደለውም፣ ስለ መኪና ሪቪው ስራለው። ሪቪው ስራለኝ ብሎ በጣም ሲለምነኝ አስታውሳሉ፣ ግን አልሰራውለትም። በሰዓቱ በጣም እንትን ብሎ ስለነበር ስማቸው ጠፍቶ ስለነበር አልሰራውለትም። አሁን ስንት ነው እየተሸጡ ያሉት? አሁን እኮ በባንክ 9 ሚሊን ምናምን 8 ሚሊዮን ነው የሚጠሩት ማለት ነው። በካሽ ከሆነ 8 ሚሊዮን ከምናምን አስቡት። ከዓመት በፊት 6 ሚሊዮን 100 ሺህ ይባሉ ነበር። አሁን ግን 8 ሚሊዮን፣ 9 ሚሊዮን እየተጠሩ ነው መኪኖቹ ማለት ነው። ስለዚህ እነዚህ ካሶኒዎቹ በተለይ ደግሞ በጣም ውዶች ናቸው። ስለዚህ በጣም ሪሴል ቫሊዩ አላቸው ከሚባሉት ውስጥ ነው የሚመደበው። በእርግጠኝነት አትራፊ መሆናቸው የምታውቁትም በዛ ነው። መኪኖቹ ዋጋቸው እየጨመረ ነው እንጂ የሚመጣው ዋጋቸው እየቀነሰ አይመጣም ማለት ነው። ስለዚህ ቢያንስ በገዛችሁበት ወይም ከገዛችሁበት አትርፋችሁ ነው መኪናውን የምትሸጡት። ተገልግላችሁበት፣ አሰቃይታችሁት፣ መኪናውን ተገልግላችሁበት አትርፋችሁ ነው የምትሸጡት። ስለዚህ መኪናው አትራፊ ነው ማለት ነው። ዝም ብለ አቁመኸው እንኳን አንድ ዓመት አቁመህ መለስ ብለህ ብትሸጠው ታትርፍበታለህ። ምንም አትከስርም። ስለዚህ መኪናው አትራፊ ነው። ይህንንም ሶስተኛውንም ነጥብ ያልፋል ማለት ነው። የኤሌክትሪክ መኪኖች ናቸው ብዙ ጊዜ የሪሴል ቫሉዩ ላይ ነጥብ የሚነሳባቸው። ለምሳሌ ቢዋይዲ ሴጉል አስደምማኛለች። እኔውም በፍጹም አልገመትኩም። ምክንያቱም መጀመሪያ አካባቢ ስትመጣ ቢዋይዲ ሴጉል 405 ኪሎ ሜትሯ አንድ ሚሊየን ሰባት መቶ ሺህ ስምንት መቶ ሺህ አካባቢ ነበር ስትሸጥ የነበረው አሁን ስንት ገብታለች? 3 ሚሊዮን ገብታለች። 2025 ሞዴል እንደውም 3 ሚሊዮን 50 ሺህ ብር ነው እየጠሩ የሚገኙት ማለት ነው። ኤሌክትሪክ መኪና እንኳን ኢትዮጵያ ውስጥ ያው ይታወቃል፣ ችግር አለብን ሁላችንም። አራተኛው ብዬ የጠቀስኩት ወሳኝ ነጥብ የነዳጅ አጠቃቀሙ ወይም ራኒንግ ኮስቱ ነው። መኪናውን ራኒንግ ኮስት ስትመለከቱ መኪናው ምን ያህል ወጪ ያስወጣችኋል ስትንቀሳቀሱ፣ ለስፔር ምን ያህል ያስወጣችኋል፣ ለጥገና ምን ያህል ያስወጣችኋል፣ ሌላ ደግሞ ለነዳጅስ ምን ያህል ባይዘው እንደዚህ ትላልቅ መኪኖች ላይ የነዳጅ ወጪ እንዲቀላል እንዳይመስላችሁ፣ በጣም ውድ ነው የነዳጅ ወጪያቸው። ለምሳሌ ሆቦ ሰቨን ትራክር የሚባለው መኪና ቢያንስ ቢያንስ መቶ ኪሎ ሜትር ለመጓዝ ከ28 እስከ 30 ሊትር ይፈልጋል። እንዲ መቶ ኪሎ ሜትር ለመጓዝ ብቻ ማለት ነው። ከአዲስ አበባ አዳማ ትንሽ ከፍ ብሎ ለመሄድ በጣም ጭኖ ማለት ነው። ያለ ጭነት ከሆነ ይቀንሳል። ጭኖ ግን ከ28 እስከ 30 ሊትር ይፈልጋል ማለት ነው። ነዳጅ በጣም ለአፍሪካ ታስበው ለደሃ ሀገሮች ታስበው የተሰሩ ስለሆኑ በጣም ሪዘናብል የሚባሉ መኪኖች ናቸው። ስለዚህ በነዳጅ አጠቃቀምም በራኒንግ ኮስታቸውም፣ ራኒንግ ኮስት ሲባል ሁሉ ጊዜ የነዳጅ ወጪ ብቻ አይደለም እኮ የጥገና ወጪ እንዲሁም የስፔር ፓርት ወጪ፣ እነዚህ ሁሉ ኮንሲደር ይደረጋሉ። ስለዚህ ስፔር ፓርት አጣጡም ባለሙያዎች ሙሉ ናቸው። በቀላሉ ደግሞ ነዳጁን ታገኛላችሁ። ምክንያቱም ዲዝል ስለሆነ ማለት ነው። ስለዚህ ከዚህ አንጻር ከተመለከት ነው መኪኖቹ አትራፊዎች ናቸው ማለት እንችላለን። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የዚህን መኪና ዋጋ ልንገራችሁ። ሁላችሁም ዋጋውን ጓጉታችሁ እየጠበቃችሁ እንደሆነ ተስፋ አድርጋለሁ። የመጀመሪያው የምነግራችሁ መሀከለኛ የሚባለው ሲክስ ባይ 4 ካርጎ ትራክ የሚባልለት ዲዝል የሆነ ወይም ናፍጣ የሆነው 400 ኤችፒ በጣም ምርጡ መኪና ማለት ነው። በብዛት የምናየው መኪና በ2024 ሞዴሉ አሁን እየተሸጠበት ያለው ዋጋ ከ11 ሚሊዮን 100 ሺ እስከ 11 ሚሊዮን 400 ሺ ባለው ዋጋ ውስጥ እንግዲህ የዋዠቀ ይገኛል ማለት ነው በዚህ ሰዓት።